ነው። እ ጉዳይ አይደለም። ጭንቀት ስላለባት በጭንቀት ምክንያት ስለምትወርቅ ነው። የሰው ሀቅ አለባት እና ያንን ሀቅ እንዲወጣ ነው። እነዚያ ሰዎች እክደዋታል። በዛም ምክንያት ጭንቀት አለባት ይጥላታል። እና አሁን ምንድን ነው መዳሞቹ እንዲወስዷት ነው ግን እሷ የምትፈልገው። የእሷ ሀቅ እንዲወጣላት ነው። እነዛ ሰዎች ክደዋታል። ጎረቤቶቿ ናቸው እና መተዋቁን እንዲያወጡ ነው። እሺ፣ እሺ። ቆይ ብሌን ሞዲሬተር ልስትሽ ና አንቺ ስታዩ አስገቢው ያገኘው አልቻልኩ። ማስቶ ለኔ ልክ እንደነገርሽ ለእሷም ንገሪያት። ና ናቴ፣ ያው ልሽ እኔ እንደ ማንኛውም ሰው አረብ ሀገር ነበር የምኖረው ከአረብ ሀገር አሞኝ ከኩይት ወደ ኢትዮጵያ ገባው። ትንሽ ድምፅሽ አይሰማ ማሪ። እሺ አሁን አሁን እኮ ነው እሱ ድምፅ አውሪዋ። እና ከአረብ ሀገር እንደገባሁኝ የዛኑ ቀን የጎረቤት ልጅ አለች ወንድምሽን ልጅሽን ወስድልሻለሁ ብላት አለች ማዘርን። እና ከእሷን በፊት እንደዋወል ነበር ሄድኩኝና ባሏዋ ጋር ወንድሜን ትወሰደው በቃ የሚያስብሪት እየሰጥሻለ ሞዲሬተር ይቀርታ ከብሪት ሞዲሬተር ሰጥሻለሁ እና የማስገቢያውን ትሞክሪዋለሽ እሺ ዘይነብ ድምጽሽን ደግሞ ከፍ አድርገሽ አውሪ እንዲሰማ እሺ እና ሄጅስ አናገርኩት ቁጥሩ ከመጀመሪያው ጀምሪ ማሪ ምንድን ነው ያልሽው ኩዌት ነበርኩኝ ያው እኔ እንደ ማንኛውም አረብ ሀገር ነበረ የምኖር አረብ ሀገር ሰርቼ ነው ቤተሰቤን የማስተዳድረው እና ስምንት ዓመት እንደዚህ ከሰራው በኋላ ታመምኩኝ። ከዚያ ወይ ገባሁኝ። የት ሀገር ነው ስምንት ዓመት የሰራሹ ማሪ? ሳውዲ አራት ዓመት ሰራው ኩዌት፣ ዱባይ ሁለት ዓመት ኩዌት፣ አራት ዓመት ኩዌት ላይ ነው የታመንትን ያመመኝ መጨረሻ ላይ ብሄረሁለት ዓመቴ ከዚያ ሲያመኝ ስብስቤን ጓደኞቼ ወደ ኢትዮጵያ ሸኙ። ከዚያ የሄድኩ ቀን በፊት የማስተዳድራቸው ወንድሞቼን እኔ ስለነበርኩኝ እኔ አሞኝ ስለገባሁኝ በቃ ወንድሞች አሁን አድገዋል፣ ሄዳችሁ መስራት ትችላላችሁ ብዬ የጎረቤት ልጅ አለች። በፊት ልወስዳት ነበረ ኩዌት። እሷ ደግሞ አልተሳካላትም፣ ኩዌት ተዘጋ። ወደ ሩማንያ ሄደች እና ለእናቴ ወስድልሻለሁ ልጅ ሽንብላት ነበር። ሄጄ ባሏን አናገርኩት። የሚያስፈልገውን ክፍያ እኔ ከፍላለሁ። በቃ ወሰደው ፓስፖርት ያውጣል ያለኝ እሺ አልኩኝ። ፓስፖርት እሱ ጀመረ። እኔም ወደ ባሌ ቤት እናቴን ቤትች ወንድሞች ንትች ወደ ባሌ ጋር ሄድኩኝ። ከዚያ ፓስፖርቱን ካወጣ በኋላ ከልጅቷም ጋር ተገናኘን። ልጆች ፈልጊ እንደም ዶሮ እርባታ ነው አንድ ሀያ ልጆች ይፈልጋል አለች። ከሱም ጋር እናወራን እሺ ያልኩኝ። እሱም ፓስፖርት ካወጣ በኋላ ሀያውን የሰፈር ልጅ፣ የዘመድ ልጅ ምናምን አንድ ላይ ሰብስቤ ሰጠኋት ከወንድሜ ጋራ። ከዚያ ከስድስት ወር በኋላ መጀመሪያ የሄዱት ዘመዶችም እንዳለ ጣፍተዋል። ስለዚህ ያለ ብር አልሰራም ብሏል ሰውየው አለች ከዚያ ለልጆቹም ነገርኳቸው። ስነግራቸው እንከፍላለን አሉ። እኔ ደግሞ ለወንድሜ ኬት ያመጣሁትን ብር መዝዤ ጨርሻለሁ። ከአረብ ሀገር ስትገቢ ብሩ አይቆይም። ከዚያ ባለቤቴ መኪና ነበረው መሬት ሽጦ የገዛው። ከዚያ ያን መኪና ሽጦ ሌላ የተሻለ እንገዛለን ተባብለን ነበር። ከዚያ ከሱ ብር ላይ ከፈለለት ለወንድሜ ከዚያ ከፈለለት። የልጆቹ የሁሉም ተከፈለ። ልጆቹ በእኔ አካውንት ነው ያስገቡት ብሮ ማለት ነው። ከዚያ እኔ ደግሞ ዶላር ነው የሚገዛ ሲሉ እነሱ ባዘዙኝ አካውንት አስገባለሁ። እነሱ ከዛ እየለቀሙ ከዱባይ የሚያሉ እኔ በሁሉም አካውንት አስገባለሁ። ከዚያም ከስድስት ወር በኋላ ወርክ ፐርሚቱ መጣ። ከዚያ ሲመጣ ወረቀቱን አልክም። አሁንም አንዳንድ ሺህ ዶላር ማስገባት አለብሽ ብሎ ሰውዬው አንገበገበ። ያውም አራስ ነኝ መንታ ነበር የወለድኩት። ከዚያ ልጆቹን እንትን ብዬ እሱም ተገባላቸው፣ ወረቀቱን መጣ። ሙሉ ሂሳባቸው ተዘጋ። ስንት ልጆች? ዘጠኝ ልጆች ሙሉ ሂሳብ ዘጉ። ሌላዎቹ አንዳንድ ሺህ ዶላር ነው የከፈሉት። ከዚያ ኢምባሲ ከገቡ በኋላ እንዳለ ሪጅክት ተደረገ። እኔ ሪጅክት የሚባለውንም ነገር አላቅም፣ እንግሊዝኛ እንኳን አላቅም እኔ ከዚያ እንዳለ ሪጅክት ሲደረግ አሁንም ድጋሜ ቀጠሮ ከዛው ተይዞላቸው ድጋሚም ሲገቡ እንዳለ ሪጅክት ተደረገ። ከዚያ ልጆቹ ብራችንን ካላመጣሽ ብሎ እኔን የቁም ስቅን አሳዩ። ወደ ሮማንያ ነበር አይደል የሚሄዱት? አዎ ወደ ሮማንያ ነበር። እንትናቸው ባለቤቴ ሀያ ናቸው። ሀያ ልጆች ስንት ብር ከፈሉ? ባንድ ስንት ዘጠኝ ልጆች ሙሉ ዘጠኝ ልጆች ሶስት መቶ ሀምሳ ሺህ ሌላዎቹ አንዳንድ ሺህ ዶላር፣ መቶ ሀያ ሺ ነው የከፈሉት። የአንድ ሰው የአንድ ሰው ክፍያ ሮማንያ ለመሄድ ሶስት መቶ ሀምሳ ሺ ነበር። ሶስት መቶ ሀምሳ ሺ ና አራት መቶ ሺ። ለምንድን ነው የአንዳንዶቹ ሶስት መቶ ሀምሳ ሺ አንዳንዶቹ? የነዚህ የዘጠኞቹ መጀመሪያ ወርክ ፐርሚት ወረቀቱ መጣ። የወር ልዩነት አለው። ሪጅክት ተደረገ። ከዚያ ሪጅክት ሲደረግ ቀደም ተከተል ነው የመጣው ወረቀት እኩል አልመጣም ለዚያ ነው እኩል ያልተከፈለው እና ልጆቹ ያልኩት ሌላ ነው ማሬ ለአንዳንድ ሰው ሶስት መቶ ሀምሳ ሺህ ሆነው ዋጋው ለአንዳንድ ሰው ሁሉ ሶስት መቶ ሀምሳ ሺህ ነው ግን አልተከፈልኩም ኦኬ ከዘጠኝ ልጆች ከሀያ ልጆች ከሀያ ልጆች ዘጠኝ ልጆች ሙሉ ከፈሉ ነው የምትይኝ አዎ ሙሉ ከፈሉ ሌላዎቹ የመጀመሪያ ማሰሪያውን አንዳንድ ሺ ዶላር ብቻ ነው የከፈሉት የማሰሪያ ተብሎ በኢትዮጵያ ስንት ከፈሉ ማለት ነው ዘጠኙ ሙሉ ከፈሉ አስራ አንዱ ደግሞ ግማሽ አዎ ግማሽ አንድ ሺህ ዶላር ግማሽ ከፈሉ ኦኬ ከዛ ኤምባሲ ሮማንያ ኤምባሲ ሲገቡ ሪጃክት ተደረገ ቪዛው አልተሰጣቸው አልተሰጠ እሺ ከዛ አልተሰጠም። ከዛ ልጆቹ ብሬን መልሽልኛ፣ እኔ ጋ ብር የለም አንቺ ነሻ ያገናኘሻቸው አለ። አዎ ልጆቹ ጥፋት አላቸው እያልኩ አይደለም። ከዚያ እኔ ሩማንያ ላሉት ልጆች እየደወልኩላቸው ቢያንስ እንኳን ግማሽ ብር እዚህ የተቀመጠ ለትኬት ተብሎ እነዚህ የዘጠኞቹ ለትኬት ተብሎ የተቀመጠ ብር አለ። ሁለት ሁለት ሺህ ነው ሩማንያ የተላከው ሁለት ሺህ ዶላር ሁለት መቶ በሰአቱ የተገዛው በመቶ ሀያ ሺህ ሂሳብ ነው። ሁለት መቶ አርባ ሺህ ነው ሩማኒያ የተላከው የዘጠኞቹ ማለት ነው። ከዚያ እዚህ የተቀመጠውን ቢያንስ እንኳን እነሱን እሱን ብዬ ስለው ከብዙ ጭቅጭቅ በኋላ መቶ መቶ ሺህ ላኩልኝ። ከዚያ ሴትዮዋ መቶ መቶ ሺህ ላኩልኝ፣ ከሮማኒያ ነው። አዎ መቶ መቶ ሺህ ለአንድ ሰው መቶ ሺህ እኔ እዚህ በአባታቸው አካውንት ሁለቱ የባለ አባትና የሚስት አባት በአንድ የጋራ አስከፍተው እነሱ ጋር ይቀመጣሉ። እኔ ጋ እንኳን እንዳይቀመጥ አላምን ብለውኝ ማለት ነው። እነዚህ ሩማኒያ ያሉት ልጆች በነዛ በአማቻ አካውንት የገባውን እሺ፣ ቢያንስ እንኳን እሱ ስጡኝና ይሰጣቸው ስላቸው ከስንት ጭቅጭቅ ጭቅጭቅ በኋላ መቶ መቶ ሺህ ተላከ። ከዚያ መቶ መቶ ሺህ ለልጆቹ ሰጠኋቸው። የሰጠሁት ለዘጠኞቹ ነው። ዘጠኞቹ ሙሉ የከፈሉት ሶስት መቶ ሀምሳ ሺህ ሶስት መቶ ሙሉ የከፈሉት ለከፈሉት ዘጠኞቹ መቶ መቶ ሺህ ስትሰጫቸው ዘጠኝ መቶ ሺህ ሰጠሻቸው ማለት ነው። ስለዚህ ሁለት መቶ ሀምሳ ሺህ ይቀራቸዋል እነዛ ሰዎች ከዚያ ዘጠኝ መቶ ሀምሳ ሺህ ከዚያ በኋላ ልጆቹንም የዘመድም ስለሆኑ እሺ ቢያንስ እንኳን ግማሽ እንኳን ከፈለጉ ዱባይ የምንሄድበት እንደዚህ ብለው ነበር። ከዚያ በስንት ጭቅጭቅ ለሁለት ልጅ ሀምሳ ሀምሳ ጨመረልኝ። ለሁለት ልጅ ሀምሳ ሀምሳ ከዘጠኝ አሁን በቀር ዘጠኞቹ ከዘጠኞቹ ከዚያ እንደገና ለአምስት ልጅ ደግሞ ማለት ነው ሂሳብም ትሰርይኛች ለአምስትእ ጠፋብኛልዲፋት እየሰጠሽኝ ከዘጠኞቹ ልክ ነሽ። እኔ ራሴ ብታይ እና ለአምስት ልጅ ደግሞ ሰማንያ ሰማንያ ሺህ ለአምስት ልጅ ደግሞ ሰማንያ ሰማንያ ሺህ አንድ ሺህ ዶላር ለከፈሉት። ቆይ ቆይ እሱ የእነሱ አንድ ሺህ ዶላር ቆይ፣ አንድ ሺህ ዶላር ለከፈሉት ከከፈሉት ውስጥ አንድ ሺህ ዶላር

እኔ ልጆቹ እነዛ ደግሞ የቀር አላስቀምጥ ሲሉኝ ልጆቼን ጥዬ ተነስቼ መጣሁ። ኪኒኒ ይዤ ማለት ነው። ራሴን እየሳት ወድቃለሁ። ይጥለወዴነቶ መልሶሽ የመጣሽ አረብ ሀገር፣ ምን ላርግ? አላስቀምጣሉኝ መንታ ልጆችን ጡት ይጠባሉ። ትቻቸው አላስቀምጣሉ ሁሉ እሱ አይፈረደባቸውን ብራቸው ነው ማሬ ልክ ነው እኮ እኔ እኮ እነሱ ላይ እየፈረድኩ ሄዳው፣ ግን ይቀበል አንቺ፣ ሮማንያ ያሉትን ሰዎች ስታገናኝ ጥቅምሽ ምንድን ነው? ወንድሜ ነው የሚወስዱልኝ። ወንድምሽ ኮሚሽን ይቀበላል። ይወስድልኝ ይወስዱልኛል፣ ወንድሜን እንዲወስድ። ኦኬ፣ ብር አይከፍሉሽም። ወንድምሽን ይወስዱልሻል በነፃ። ሁለት ሺህ ዶላር ብቻ ነው መካፍላው። እነሱም ያገኙት ይቀራል ለመቶ 50 ሺህ ብቻ እኮ ነው። ታዲያ ለመቶ 20 ሰው ሁሉ ሰጥተሻቸው 150 ሺህ ብቻ ለወንድምሽ 350 ሺህ ነበር የሚከፈለው። 200 ሺህ አ 20 ሰው ሁሉ ሰተሻቸው በ20 ሰው 150 ሺህ ብቻ ነው የሚቀንሱልሽ። 2 2 ሺህ ለሚሰራበት ነው፣ ለደላላ 2 ሺህ ለሚሰራበት ነው። ለነሱ 20 ሰው ሰጥተሻቸው 150 ሺህ ከዚህ ውስጥ ነው ሰው ሚሊየን ያለ ትርፍ ለወንድምሽ ያለ ትርፍ በሁለት መቶ ሺህ ብቻ ስለዚህ ትርፋቸው በአንድ ሰው በአንድ ሰው ትርፋቸው መቶ ሀምሳ ሺህ ከሆነ መቶ ሀምሳ ሺህ ሲባዛ በሀያ ሰው እነዚህ ሰዎች ሶስት ሚሊዮን ብር እያገኙ አንቺ በሰጠሻቸው ሀያ ሰዎች ሶስት ሚሊዮን ብር እየተጠቀሙ ለአንቺ ግን መቶ ሀምሳ ሺህ ብቻ ለወንድምሽ ዲስካውንት አደረጉልሽ። ሌላ ምንም አይነት ኮሚሽን አይከፍሉሽም። ይህን እንያልሽኛ እሱ ስራ ልክ ነሽ እነሱ በእርግጥ ልጅቷ ደላላ አይደለችም ዘመዶቿን ነው እስካሁን የወሰደችው የእህት ልጅ እህቶቿን ነው የወሰደችው። ባሏንም ልትወስደው ፕሮሰስ ላይ ያለ ነው እኔ የደረስኩበት፣ እና በፊትም ልትወስደው የአክስቴ ልጅ እያለች ነው እንጂ ደላላነት ስራ እሱ እሷም አይሰሩም። ለምን ጾመኛ ነኝ፣ ሰው ላይ የማይሆን ነገር መጫን ሀራም ነው። እኔ አልጀመሩም ከኔ በፊት አልጀመሩም። እኔ ከፍላለው ውሰድልኛል ከዚያ እሱ እኔ የወለድኩ ቀን የሄደው ባለዋ ማለት ነው። እሷ ናት ይወሰድ ስለዚህ፣ አንቺ በወለድሽ በስንት ጊዜ ነው የሰው እዳ አስጨንቆሽ፣ ወደ ከአራስነት ተነስተሽ ወደ አረብ ሀገር የመጣሽ መንታ ልጆችሽን ጥልሽ ከወለድሽ በስንት ወርሽ እኔ አሁን እዚህ በቃ ከወለድኩ በኋላ በሁል በሶስት ወሬ ከነሱ ጋራ ነበረ መመላለሰው አዲስ አበባ። ለእናትዬ ብሩ ለወንድምሽት አስከፈለሽ፣ ይኸው ባዶ አስቀረሽ፣ ለልጆች እንኳን ዳቦ መግዣ አሳጣሽ ብሎ ጠላኝ። ለምን የሰፈር ልጆች ናቸው፣ የሀገር ልጆች ናቸው፣ ሚስትክ እንደዚህ ብር ሰርቃ ይሉታል። እሱም አያናግረኝም። እኔ እናቴ ጋር ወደ ቤቴ አልተመለስኩም። እንደወለድኩ ሰው ስለሌለኝ ሁለት ልጅ መያዝ ስለማልችል ማለት የወለድኩት እናቴ ቤት ነው። ከዚያ ጋይስ እየተቆራረጠ ነው። ኮፒ ሊንክ አድርጉ ፕሊስ፣ በደንብ ኮፒ ሊንክ አድርጉ

በቃ ላከችኝ ወደዚህ ማለት ነው። ልጆቹን ለእናቴ ትቼ በህይወት ቆይ ብሩን ለምነንም እንከፍላለን፣ በየገበያም ዞረም ቢሆን እንከፍላለን፣ መጀመሪያ አንቺ በህይወት መኖር አለብሽ ብላይ ወደዚህ ላከችኝ። እዚህ ስመጣ ደግሞ ሴቦቹ አቁም ያው የሚጥል በሽታ ሜዲካል አይንትና ያስንትና የለም፣ ታውቂያለሽ። አይጥልሽም ኪኒኒ ይዤ መጣው እየተደበኩ ውጣለሁ። ከኪኒኒ አልፎ እወድቃለሁ። አሁን ብታይ እንትን እየሰራ እወድቃለሁ። አሁን ሽንት ብስብስ ነው የምለው። ከዚያ ደሜ ያስተፋኛል። የሚመታኝን አላውቅም። ሴትዮዋ እንኳን ብታውቅ ጥሩ ነው። ካወቀች ደግሞ ወደ ኢትዮጵያ ትልከኛለች ብዬ በጣም ተጨነቁኝ እና እነዛን ምን ስጠይቃቸው በቃ መቶ መቶ ሺህ ተከፍሏል ለምን አታሳምኛቸው ሚል እንዴት ነው የማሳምናቸው? ከዚያ እናቴን ከልጆቼ ጋር አሳሰሩብኝ። አምጫት ብለው እናቴ ታሰረች። አዎ እንዲህ ለገንዘቡ ሲሰጡ ቀጥታ ወደ አንቺ አካውንት ነበር እንዲ ያስገቡት? አዎ አዎ፣ ወደ እኔ አካውንትን ያስገቡት ልጅቷን አምጫት ብለው ታሰረች ናገ ከህፃን ከመንታ ልጆች ጋር አንዱ ከፊት አንዱ ከኋላ አዝላ እስር ቤት በየእስር። ይህን ስሰማ እየስ ወድቃለሁ። ከዚያ የአስራ ሁለት አመት ልጅ ደግሞ አለችኝ አሁን እሷንም ትምህርት አቋረጠች። ለምን? እኔን ለመበቀል የሆነ ነገር ያረጉብኛል። እስቲ አሁን ልጅቷ ቢያበላችሁ ቢሆን ነገር ቢያረጉ ምንድን ነው ተስፋዬ? ምንድን ነው እስቲ? እንዴት ነው ማረገው? እንዴት ከዚህ ውስጥ ነው የምወጣው? ልጆቹስ፣ ስንት ጊዜያቸው ነው እድሜያቸው? አሁን አመት ከምናምን አቸው ነው። አንቺ ከመጣሽ እኔ አሁን ከመጣሁ አራት ወር ሊሆነኝ ነው። ምን ይሻልሻል? ከትናንትና ወድቄያለሁ ጆሬ እየደማ ነው፣ ዛሬ ማለት ነው። አሁን ለሴትዮ ምን ብዬ ልንገራት? ደሞ አልቆም አለኝ ይወጋኛል። ቀግራ ጆሬ እንግዲህ ምን እንደመታኝ አላውቅም። አሁን ምን ሆነች ነው በተለይ ምን ላታለሁ ብዬ ለማኪ ስነግራት፣ እስቲ ሀቢባ ጋር እንሄድን የምችለው ነገር አይደለም የስነ ልቦና ራሱ ያስፈልግሻል ብላል። ወደ አንቺ ጋር ይዛኝ መጣች ማኪ ማለት ነው። ምን በምን ቀን ገባሽ? እንደዚህ አይነት ነቅ ስራ ውስጥ በናቃለው። እነዛ ሰዎች እሳሁን እነዛ ሮማንያ ያሉት ሰዎች ማሪ፣ አታልቅሽ፣ ውሃ ጠጪ፣ ተረጋግተሽ አውሪ። እነዛ ሮማንያ ያሉ ሰዎች የበሉትን ብር ለምን አይመልሱም? ልጆቹ ላላኳቸውም። ስለዚህ እስካላኳቸው ድረስ ብሩን የመመለስ ግዴታ አለባቸው። እኛ ጋ ያለው ሰተናል ሰውዬ እስቲ ለዚህ እኮ ነው እንድታናግሪያቸው ምፈልገው። ቲክቶክ ይጠቀማሉ ዋትሳፕም ይጠቀማሉ ሰዎቹ አድራሻቸውን አጠፉብን። እሷም ደግሞ ከመጀመሪያ ከምሰራበት ቦታ ወጣች፣ ይህንን ጉዳይ ሳትጨርስ ለምንስ ወጣች? እኔ እሷን ነው ማውቃት። እሷን አምኜ ነው ሜዳ ላይ ጣለ። ተረጋጊ ቅን ልቦችን አናግርልሻለሁ። መጀመሪያ ግን ልጅቷን ላናግራት ታሪኩ እውነት ነው ውሸት ነው። ወደ ቅን ልቦች ከመውሰዴ በፊት ጉዳዩን ወደ ህግ ከመሄዱ በፊት ታሪኩ እውነት ነው ውሸት ነው ለማጣራት ልጅቷን ሼር አርጊላት። ሼር አርገሽላት ካልመጣች ዋትሳፕ ቁሯን ትሰጭኛለሽ። እኔ ዋትሳፕ ላይ አናግራታለሁ፣ እቀጥራታለሁ፣ ትመጣለች፣ እንነጋገራለን። ልጁን አናግረኝ፣ ቁጥሩን ይህ በዚሁ ጠልክልሻ አለው። ግጁ ግጁማን ነው መጀመሪያ ያገናኘችው፣ አሉ የሚያገባት ኮሷናት፣ ሁለቱም አንድ ላይ ናቸው፣ ባልና ሚስቶች እኮ። የሁለቱንም ቁጥር ላኪልኝ፣ መጀመሪያ ሼር አርጊላቸው። ለሼር ካልመጡ ነው ቁጥራቸው ምሰጭ። ሼር አርጊላቸው። ቲክቶክ አላቸው? አረ አሁን ላርግላቸው። ግን አሁን አልቻኪን ቤት ልትሄጂ ነው? ጊዜ የለሽማ። ያልነገርኳትም ለሴትዮዋ ምን ብዬ ልንገር ደሞ አልቆማል። ማሪ ብሌን ትቀድማለች ስልሽ ቅድም ተረጋጊ። ማውሃጠች ብሌን ትቀድማለች ስልሽ ቅድም እኔ ሐኪም ቤት ልሄድ ነው ከሴትዮዋ ጋር እየጠበቅ አስቀድሚ ብለሽ ነው አይደል ያስቀደምኩሽ ው ልነግራደሞ አልቆመልኝ ው እኮ ሐኪም ቤት ሂጂ ነ ቁጥር ስጭኝና የሁለቱንም ቁጥር ስጭኝና አንቺ ሀኪም ቤት ሂጂ፣ እኔ አናግሪያቸው ዋትሳፕ ላይ ነገ ይዣቸው መጣለው እያልኩሽ እኮ ነው። እሺ እሺ፣ ቁጥራቸውን ለመስዬን አስገባልሽ አለው ትልክ ይልኛለሽ። በውስጥ ለሞዴሬተር ትግቡ፣ ይሄ ድለላ ስራ ምናምን ተከፈላችሁም አልተከፈላችሁም፣ አሁን ጉዳያችን ስንታገኘሽ ስንታተረፍሽ ምናምን ክርክር አግኝቻለሁ አላገኘሁም በነፃ ነው ምናምን የምሰራው ይሄ አይደለም። ጉዳያችን እንደዚህ አይነት ስራ ላይ አትግቡ በቃ እንደዚህ አይነት ስራ ላይ አትግቡ በቃ። ትንሽዬ ብር በሀቃችሁ ንሱ ነገር ደሞ ደሞዛችሁ የሚሆን ምን ምን ሰርታችሁ ምታመጡ ይሄ ደላላ ማገናኘት ነገር በነጻም ሆነ በብር አታገናኙ፣ ሀላፊነት አትውሰዱ እናንተ ያገናኛችሁት ሰው አሁን እነዚህ ሀያ ሰዎች ሮማንያ ሄደው ቢታገቱ ቢጠፉ ኩላሊታቸው ቢወጣ ማነው ተጠያቂው? ተጠያቂ እንደዚህ በህግ ለው ይሄንን እውነት ነው የምልሽ። ለምን የከፈልኩት ማሬ ስታውቂያለሽ። እነዚህም ሰዎች እኮ ያሳዝናሉ፣ ይህን ሁሉ ብር ከፍለው ተስፋ አድርገው እንሄዳለን ብለው። እነሱም ላይ እኔ አሁን መፍረድ አልችልም፣ ለምን ብራቸውን ከፍለው ነው። እነሱም ብራቸው ተበልቶ ነው። ገባሽ? አንችን አምነውሽ በአንቺ አካውንት አስገቡ። ሄዷችሁ መኖር ሊያቅታችሁ ይችላል። የገንዘብ ጉዳይ ብቻ አይደለም። የእሷ ገንዘብ ነው ተሰርቶ ይከፈላል። ሄደው እነዚህ ሰዎች ጠፍተው ከናካቶው ቢቀሩስ? ገባችሁ? ስለዚህ በፍጹም በገንዘብ የሚመለስ ነገር ኢትስ ኦኬ። የሰው ነፍስም ሊጠፋ ስለሚችል ተጠንቀቁ። እንደዚህ አይነት ነገር ላይ አትግቡስ፣ ፕሊስ። ይው ማሬ፣ ቴቲን አስገብቼልሻለሁ። ቁጥር ሽላፊላ የሁለቱንም ቁጥር ከስማቸው ጋር አብረሽ ከሀገሩ ኮድ ጋር ከስማቸው ጋር ቁጥር አስቀምጭላት ዋትሳፕ እንዴት ነው ማን ሰርቶ የሚከፈል ነገር ነው እዳም ከሆነ ተሰርተች ትከፊዋለሽ በህግም ትጠይቂያቸዋለሽ ችግር የለም ሄደው አንዳቸው ሞተው ቢሆን ኖሮ ምንት ነበር ወይ አንዳቸው ኩላሊታቸውን ቢያወጡባቸው ምንት ያለሽ ሄደው ከናካቴው ድራሻቸው ቢጠፋ ቤተሰቦቻቸው እድሜ ልክ አንቺን እንደሚያሳድዱሽ ታውቂያለሽ እንኳን በገንዘብ አለፈ ተመስገን በይ እንኳን ገንዘብ ሆነ ገንዘብ ተሰርቶ ይከፈላል